ቤተሰብ በዚህ ልክ ውሸት በዚህ ልክ ማለት እንደዚህ አይነት ድራማ ያስጠላል ያስጠላል ሁሌ እሩት ተታረክሳለች አሁን እዚህ ጋር ቱክቱክ ላይ ራሱ እንደተለቀቀ በቀ ፍቅረኛሞች ኖርማል ፍቅ ይቺ ታማ ላይ ታልተባለ ፀጉሯን ሁሉ እያሸች አሁን እንደዚህ ሆኑ ማለት ነው አብሽር ቢሆን ባለትዳር ነው ባለትዳር ሆኖ እንዴት ነው ከሷ ጋር እንደዚህ የሚሆነው ምንድነው የተጀመረ እኔ ሸቀላ እንደሆነ እናውቃለን፣ ግን ሸቀላ እንደሆነ እናውቃለን። እየሸቀላቸው ነው ሽቀ ነው ግን በዚህ ልክ ደግሞ ሰው እየወደዳቸው እና ያስጣላ ነገር ይዛቸው ሲመጡባቸው ማለት ነው። ታስጣላላቸው ከምር ስነግራቸው ማለት ነው። እና እኔ ኤፍሬም ጋሱ ሲናገር ለምን እንደዚህ ተናገረ እያልኩ ነበረ። ከምር ማለት ነው። እንግዲህ ይህ ድፍረት እንዴት ነው እንደዚህ

ምስትር ቡስናት እቤትናት ከሌላ ሴቶች ጋር እንደዚህ መሆን ምንድነው የምንለው? ይሄ እንደዚህ አይነት ምንድ ነው የምታስተምሩት እናንተ ግን ማለት ነው። ለነገሩ ሰው ልጅ እንደዚህ ነው የሚያድገው። ስትናገሩ ግን የእውነት ትመስላላችሁ ማለት ነው። እኔ ሩታ፣ እባክሽ ሚዲያዎትሽ አታለቃቅሽ። በቃ ሁሉ የሚለው ነገር ይሄ ነው፣ አታለቃቅሽ። በቃ ላይብር ብላቸው አታለቃቅሽ። እንዲህ ወንድ ማለት ነው። ወንድ አሁን በዚህ ሰዓት መግባት የምትችሉ ከአርባ በላይ የሆነ ወንዳጉ ከብሬን ወጠጤ ወንዶች ከሀያ ዓመት ውስጥ ያሉ ሰላሳ ቤት ያሉ ወዮ እግዚኦ ጮጋራችሁ ትነደዳላችሁ። ትዳር ሳይሆን ማለት ነው። በቃ ለጮጋራ ማማም ነው እናንተ የምታገቡት ማለት ነው። እንደዚህ አይነት ወንዶች ካገባችሁ ይይ እንዴት ነው እንዴት እንደሚያደርጋቸው ደግሞ። በቃ የሌለ እኮ ነው፣ አስጠራቸው